ዋንጫው ከሲዳማ ቡና እጅ ተነጥቆ ወደ ወላይታ ዲቻ እጅ ገብቷል። ሰሞኑን ሲያነጋግር የነበረው የዋንጫው ጉዳይ በዝግ ስቴዲየም ነበር ጨዋታውን ያደረጉት ሁለቱ ከፍተኛ የፕሪምየር ሊግ ጨዋታን በማስመልከት ባደረጉት ጨዋታ ላይም ከመንግስት ጸጥታ ኃይሎች ጋር የነበረው የወላይታ ዲቻ ደጋፊዎች ከፍተኛ ዋጋ ከፍሎ ነበረ። ዛሬ ግን የተሰማው መረጃ ከሲዳማ ቡና እጅ ተወስዶ ለወላይታ ዲቻ እንደተሰጠ ጭምርም ነው። ውጤቱ ላይ ስህተት እንደነበረበትና በሰዓቱም ዳኛዎች ላይ ቅሬታ እንዳነሱ ጭምርም ነው። ዳኛ አጭበርብሮናል በማለትም የወላይታ ዲቻ ደጋፊዎች በከፍተኛ ሁኔታ ድምፃቸውን ሲያሰሙ ነበር። በአሁኑ ሰዓት ወደ ዲቻ ወላይታ እንደገባ ጭምርም የወጡት መረጃዎች ያሳያሉ። ወላይታ ሶዶ ሲደርስም በከፍተኛ ሁኔታ ስቴዲየም አካባቢ በመገኘት ከፍተኛ ቁጥር ያላቸው የወላይታ ዲቻ አድናቂዎች አቀባበል እንዳደረጉት ጭምርም የወጡት መረጃዎች ያሳያሉ። የስዳማ እንግዲህ ሀዋሳ ላይ ተጫዋቾች ዋንጫውን በማስመልከት መሬት ተሰጥቷቸው ነበረ። የመሬቱ ጉዳይ እንዴት ይሁን በማለትም በርካቶችም ደግሞ ጥያቄዎቻቸውን እያነሱና እንግዲህ ዋንጫውን አሸንፋሉ ያነሱት ናቸው በማለትም ነበረ መሬቱም የተሰጣቸው በማለትም ሀሳባቸውን ያነሱትም አልጠፉም። ወላይታ ዲቻ የዋንጫ ባለቤት የዘንድሮ ፕሪምየር ሊግ አሸናፊ እንደሆነ ጭምርም ማረጋገጫ እንደደረሰና በከፍተኛ ሁኔታ በሶዶ ስቴዲየም ላይ በከፍተኛ ሁኔታ የወላይታ ዲቻ ደጋፊዎች የወላይታ ተወላጆች በብዛት ተገኝቶ እንግዲህ ደማቅ አቀባበል እንዳደረጉለት ጀምርም በአሁኑ ሰዓት የወላይታ ዲቻ ደጋፊዎች ከምን ጊዜውም በላይ ደስተኛ እንደሆኑ ጀምርም አንገታችን ቀና ብሏል በማለትም ነው ሀሳባቸውን እየገለጹ ያሉት። ምክንያቱም በሙሰኝነት ዳኛጃኛን ጉድ ሰርቷል በማለትም ነበረ ሀሳባቸውን ሲያነሱ የነበሩት እንግዲህ የዘንድሮ ጫወታን በማስመልከት ከፍተኛ ግብግብ የተፈጠረበትም ምክንያቱም ጸብ እንዳይፈጠር በማለትም ከፍተኛ ስጋት ነበረ። ስፖርት ፌዴሬሽን የኢትዮጵያ ኳስ እግር ኳስ ፌዴሬሽን ውሳኔውን ለወላይታ ዲቻ እንዳደረገ ጭምርም ፌር ነው፣ የወላይታ ዲቻ ነው በማለትም ነው የገለጸው። ዳኛ ሙሰኛ ሰርቷል በማለትም በርካቶችም ሙሰኛ ነው በማለትም ዳኞች ላይ ሀሳባቸውን ሲያነሱ ነበር፣ ቅሬታ ሲያቀርቡ ነበረ። ኳስ እንግዲህ ስሜት ነው። በከፍተኛ ሁኔታ ባልተጠበቀ ሁኔታ በአለም አቀፍ ዙሪያም ከፍተኛ ግብ ግብ እና ድብድብ ሊፈጠር ይችላል። በዛም ደግሞ የሰው ነፍስ ጠፋም ይስተዋላል ማለት ነው። ኳስ ማንም ስደግፍ በስሜት ሳይሆን በፍቅር መሆን እንዳለበት ጭምርም ነው። በእርስ በርስ መፋቅር መዋደድ እንደሚያስፈልግ ጭምርም ነው። የወላይቷ ዲቻ ተጫዋችም ይሁን የሲዳማ ተጫዋችም ይሁን ዞሮ ዞሮ ለሀገር የምጠቅም ተጫዋች እስክወጣ ድረስ ሁሉም በአንድነትና በህብረት ነው ለሞራል ያክልም ነው መሆን ያለበት መስመር ያለፈ መሆን ያለበትም በእሳቱ እንግዲህ በጣም በሚያሳዝን ሁኔታ የወላይታ ዲቻ ደጋፊዎች በርካታ ቁጥር ያላቸው መታሰራቸው የምታወስ ነው። በዛም የተደበደቡት እንዳሉ ጭምርም የወጡት መረጃዎች ያሳያሉ። በርካቶቹን ፊቲ ስሉ ነበረ። የወላይታ ዲቻ ደጋፊዎች በጣም አሳዛኝ ሁኔታ ተፈጥሮ ነበረ። ያለ ደጋፊ ነበረ፣ ያለ ቲፎዞ ነበረ፣ ያለ ተመልካች በዚህ ስቴዲየም ነበረ ጨዋታውም የተካሄደው። ዳኛውም ላይ በርካቶቹ ቅሬታቸውን ሲያነሱም ነበረ። ኳስ ላይ እንግዲህ ስሜት መረጋጋት እንደሚያስፈልግ ጭምርም ነው። አዎ ስሜት ነው ዋናው፣ ግን መረጋጋት እንደሚያስፈልግ ጭምርም ነው። በስሜት በምነዱ ነገሮች ላይ ውጤቱ ደግሞ ጥሩ ላይ መጣ ስለምችልም ነው። በጣም በሚያሳዝን ሁኔታ እንግዲህ ወላይታ ሶዶ ያነሳውን ወላይታ ዲቻ ደጋፊዎች በጣም በሚያሳዝን ሁኔታ የደረሰባቸው በደልም በከፍተኛ ሁኔታ ሀዘናቸውን ስገልጹ ነበረ። ከጥቂት ቀናት እስር በኋላም ከእስር እንደተለቀቁ ጭምርም በእሳቱ የወጡት መረጃዎች ያሳያሉ። እንግዲህ ዲቻዎቹ ዛሬ በጣም በሚገርም ሁኔታ በከፍ ከፍተኛ ደስታ ሶዶ ሲደርስ በጣም በሚገርም ሁኔታ ስቴዲየም ላይ አቀባበል ተደርጓል። ውጤታቸው እንግዲህ የሲዳማ ቡና ውጤት እንደተሻረ ጭምርም ነው የወጡት መረጃዎችን በማስመልከትም በጣም ያሳዝናል። እንግዲህ አንድ ዳኛው እንግዲህ በውሸት የወላይታ ሶዶ ደጋፊዎችን ልብ የሰበረበት በጣም በሚያሳዝን ሁኔታ ደግሞ በውሸት የሲዳማ ደጋፊዎችን የሲዳማ ቡና ደጋፊዎችን ደግሞ በውሸትና ባልሆነ ውጤት እንደሞላቸው ጨምረም በጣም በሚያሳዝን ሁኔታ ለሁለቱም ደጋፊዎችም እጅግ አሳዛኝ በደል እንደደረሰባቸው ጨምረም ነው። ፌር አይደለም ዳኛው የሰራው ስራ ልክ እንዳልሆነ ጨምረም በሰዓቱ በርካታ ቅሬታዎች እንደተነሱ ጨምረም ነው። ውጤቱ ተሽሮ እንግዲህ ለሲዳማ ቡና የነበረው ወደ ወላይታ ዲቻ እንደተሰጠ ጨምረም ነው አጠቃላይ የደረሱን መረጃዎችን በማስመልከትም የወላይታ ዲቻ ደጋፊዎች በከፍተኛ ደስታ ስሜታቸውን መቆጣጠራቸው እስኪ ያቅታቸው ድረስ እንግዲህ የተመኟትን ቀን ነው። ይህ ለእነሱ ትልቅ ምኞት ቀናቸውም ነበረ። በፕሪሚየር ሊግ በዘንድሮ በከፍተኛ ውጠት ከዚህ በፊት እንግዲህ ቅዱስ ጊዮርጊስ የተለያዩ ክለቦች አሉ አሉ የተባሉት ነበሩ፣ እነ ቡና በጣም ይፈታተኑና ዋንጫ ያነሱ ነበር። አሁን ደግሞ ዲቻ በጣም በሚገርም ሁኔታ በከፍተኛ ሁኔታ ብቃቱን ያሳየበትና ያስመሰከረበት ክስተትም ነው። ዞሮ ዞሮ እውነት እንግዲህ በቪዲዮ ቀረጻ ላይ ስለነበረ ዳኛው እንግዲህ እንደ ድሮ አመለካከትውን ብቻ በጣም በሚያሳዝን ሁኔታ አዲስ ፖሊሲ ባለም አቀፍ ወጥቷል። በኳ ዙሪያ ዞሮ ዞሮ በዙምም ይሁን በተለያዩ ነገሮች ሲስተም የምዳኝበት ሁኔታ ነው የሚፈጠረው። የወላይታ ዲቻ ደጋፊዎች ዋንጫ ሲያዳቸው እጃቸው በመግባታቸው በመግባቱ ከፍተኛ ደስተኞች እንደሆኑ ጭምርም በአሁኑ ሰዓት ወላይታ ሶዶ በአንድ እግር ቆማለች። የዲቻ ደጋፊዎችም ጎዳናዎችን እየወጡ በጣም በሚገርም ሁኔታ ደስታቸውን እየገለጹ እንደሚገኙ ጭምርም ከስፍራው የደረሱን መረጃዎች ያሳያሉ። በርካታ የዲቻ ደጋፊዎችም እንኳን ደስ አላችሁ በማለትም መልእክታቸውን እያስተላለፉ እንደሚገኙ ጭምርም ነው። ለበርካታ ዲቻ ደጋፊዎች ማለት ነው። በሰዓቱ በስፍራው ያልተገኙት በርካታ የዲቻ ደጋፊዎች ምን ነው ተገኝተን ሶዶ ላይ ባከበርን አቀባበል ባደረግንለት፣ በማለትም ሀሳባቸውን እየገለጹ እንደሚገኙ ጭምርም ቦታው ያልተገኙት በርካታ የዲቻ ደጋፊዎች በመዲናችን አዲስ አበባ በነበረው ጨዋታ ላይም በከፍተኛ ሁኔታ ድጋፍና ቲፎዞ ሲሆኑ የነበሩት የዲቻ ደጋፊዎች ምን አለ ተገኝተን አቀባበል ባደረግንለት ብለዋሉ። ለዚህ ዋንጫ ነው እንግዲህ በርካታ ተመልካቾችም ከፍተኛ ግብግብ እንዲፈጠርና በዋናነትም ጨዋታው በፊቲ በእኩልነት እንዲያልቅ በማለትም በርካቶቹ የገለጹ ያሉት ዳኛው በእኩል አይን እንዲያይ ነው። ምክንያቱም ዞሮ ዞሮ ከዚህ የሚወጡ ተጫዋቾች ናቸው ሀገራቸውን ነገ የሚያስጠሩ። ስለዚህ ዳኛው ፊቲ በእኩልነትና በአንድነት አመለካከቱን ሰፋ ማድረግ እንዳለበት ጨምርም ነው። ለገንዘብ ገንዘብ ከሆነ የሚከፈለው አበልና ገንዘብ ከበቂ በላይ እንደሆነ ጨምርም ነው። ለምን በዚህ ደረጃ ህዝብ ላይ በደል ማድረስ እንዳስፈለገ በማለት በርካቶቹ አያስፈልግም እንደዚህ አይነት ነገር በማለትም ሀሳባቸውንም ሲያነሱም ተስተውሏል። እንግዲህ ዛሬ ሶዶ ወላይታ በጣም በሚገርም ሁኔታ በከፍተኛ ሁኔታ ማለት ይቻላል እንግዲህ ከፍተኛ ደስታ ላይ እንደሚገኙ ጨምረም፣ ባልተጠበቀ ጊዜና ሰዓት ውጤቱ ተሽሮ ለነሱ መሆኑ በተለይ ፊቲ ዙሪያ በጣም በሚገርም ሁኔታ በወላይታ ዲቻ ደጋፊ ዘንድ ምስጋና እንዳቀረቡ ጨምረም ነው። ይህን ውጤቱን ሽሮ ፊቲና በእኩልነት ለታማኝ ለሚገባው ተጫዋች እንግዲህ በትክክልነት በታማኝነት ለዳኙት፣ በተለይ ለስፖርት ፌዴሬሽን ከፍተኛ ምስጋናን እያቀረቡ እንደሚገኙ ጨምረም፣ ለዚህም ነው በዚህ ልክ እንግዲህ በአደባባይ ላይ ውጤት ዳኛ እንደዚህ አይነት ፊቲ የተጓደለ ስራ ይሰራል ተብሎም በርካቶችም አልጠበቁትም ጭምር በጣም በሚያሳዝን ሁኔታ እጅግ አሳዛኝ ክስተት እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። እንግዲህ ምን ያህል እንግዲህ ሙሰኝነት በአደባባይ ፈጦ የወጣበት ዳኛውን በሳቱ በርካቶቹ ቅሬታ ሲያነሱ የነበሩበትን ክስተትን በማስመርከትም ነው ወላይታ ዲቻ ደጋፊዎች የከፈሉት ድቅሞ መስዋትነት መስዋዕትነት አልነበረም፣ ከፍተኛ ዋጋ ከፍሏል፣ ደግሞ ይገባቸዋል በማለትም ነው ምክንያቱም ጨዋታ ነው ብቃት ነው፣ የለፋ ያሸነፈ ይብላ በማለት ነው ተመልካቾች የገለጹ ያሉት ምክንያቱም የለፋ የጣረ የሰራ የላቡን ያክል ማግኘት እንዳለበት ወይም ደግሞ የዲቻ ተጫዋቾች ደግሞ ከፍተኛ መስዋዕትነት ከፍሏል፣ ስለዚህ ይገባቸዋል በማለትም ነው ውጤቱ ተሽሮ ለወላይታ ዲቻ ደጋፊዎች የተሰጠው በማለት በርካቶችም ሀሳባቸውን እያነሱ ይገኛሉ። የሲዳማ ደጋፊዎች ደግሞ በጣም በሚያሳዝኑ ሁኔታ የሲዳማ ቡና ደጋፊዎች ደግሞ እጅግ አሳዛኝ ክስተት ልብ ስብራትም ሁኔታም ነው የተፈጠረው ምክንያቱም ለዚህ ሁላ ተጠያቂ ዋነኛ ሙሰኛ የሆነው አካል ነው ግለሰብም ነው ይህን ሁላ የተመልካች ቲፎዞ ሞራል ላይ የምጫወት ይህ ደግሞ ተገቢ እንዳልሆነ ጭምር በርካቶችም ሀሳባቸውን ያነሱበት ክስተትም ነው የተፈጠረው። እንግዲህ በጣም አሳዛኝ ነው በሁለቱም መካከል ምክንያቱም በትክክል ያሸነፈ በፊት ዋንጫ ሲያገኝ ማለትም ነው። በጣም በሚያሳዝን ሁኔታ እንግዲህ የተመልካችን የ አድናቂን ሞራል እንደጎዳው፣ ጨመረም ነው በጣም በሚያሳዝን ሁኔታ እንግዲህ ይህ ስራ ተገቢ እንዳልሆነ ጨመረም ነው። አጠቃላይ በርካቶችም ሀሳባቸውን የገለጹ አሉት። እስካሁን ድረስ እንግዲህ አብሬያቸው የቆየሁት ሚኪ ነኝ ከሚኪታ ብር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።